ለዘርፌ መጥፋት ተጠያቂዎቹ ቤተ ክርስቲያን ውስጥ የቀሩት ሰባኪያን፣ ዘማሪያን እንኳን ንግግር ሲያረጓያቸዋል፣ ወራዶች። እሷም ደግሞ ጥብቅ ያለ ቀሚስ ይዛ ትመጣለች። ሊቀ ጳጳስ ሲሆኑት ብፁዕ አቡነ ሩፋኤል የራሳቸውን ሹፌር አምጥቷርልች፣ ማታምልጥ ብለው ዘርፌን እንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፋል ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እየተቃጣ ያለውን ነገር እናውቃለን። የኢትዮጵያ ኦርቶዶክስ ሃይማኖት ተጠብቃ የምትኖር ከሆነ ሀገር ይጠበቃል። ስለዚህ የሕይወት መስዋዕትነትም አስፈላጊ ሆኖ ከተገኘ የሕይወት መስዋዕትነት ለመክፈል በግሌ ዝግጁ ነኝ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እኔ አለሁ፣ እግዚአብሔር ይመስገን። ባ ያላችሁበት ሰላም። ዛሬ መረጃዎች የሚል መረጃ ነው። ዘመድኩን በቀለ እንዲሁም አርቲስቱ ወንድማችን ሰለሞን ያለው ነገር አለ ነው፣ እንደ አንድ ኦርቶዶክሳዊ፣ ማንም ኦርቶዶክሳዊ ለሃይማኖት ሲል የሚያደርገውን ነገር ነው የተናገረው። ይህንን መረጃ የማስደምጣችሁ ይሆናል። ሁላችሁም የሚለው ከም ጊዜም በላይ ጉልበት እየሰጣችሁ ላይክ እያደረጋችሁ ጀምሩት። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሁልጊዜ የሚለቀው ቪዲዮ እንደርሳችሁ የደቡብ ምልክቷ ነው። እየተጨናችሁ ቤተሰብ እንድትሆኑ ጋብዛችኋለኝ። ቅድሚያ ወዳደረግኩት ቪዲዮ ስታችኋለኝ። ተከታተሉኝ። ወደ ቪዲዮ እንሄዳለን። ቀጥታ ነው። ማርያም እኮ እልም ያልሽ ሸርሙጣ ሸሌናት ምን ታረጋለሽ? ማርያም ሸርሙጣ ናት። ስለዚህ እንግዲህ ማርያም ልቅ ሰዎች አሉ በጣም ባለጌ ሰዎች አንደበታቸው ያልታረመ ንግግራቸው ያልታረመ መዴዴዎች ስዶች አሉ። እውነቱን ለመናገር እነዚህ ሰዎች ከዚህ ውጭ መናገር አይችሉም። ምናልባት አሁን ነገ ስቡ ሲያቆምባቸው ያቆማሉ። ምክንያቱም ያነበቡት ነገር የለም የሚያስተምሩት ትምህርት የላቸው ከየት ያመጡታል? ከእንስሳዊ ባህሪነት ወጥቶ አንድ ሰው ሰው ተብሎ ተፈጥሮ እንዴት በዚህ ልክ ይወርዳል? እንዴት በዚህ ልክ ይዘግጣል? በጣም ነው የሚያሳዝነው እንዲህ አይነት ነገር ማለት ነው። አንዳንድ ሰዎች አይምሯቸውን ስተው በአፋቸው ሲጸዳዱ ማየት በጣም ያሳዝናል። ለእንደዚህ አይነት ሰዎች እግዚአብሔር አምላክ ልቦና እንዲሰጣቸው ማስተዋሉ እንዲሰጣቸው ከገቡበት ከጨለማ አረንቋ እንዲያወጣቸው እንጸልላቸዋለን። እናንተ መቤታችንን ስለሰደባችኋት ስላልሰደባችኋት የምትጨምሩላት ክብር የለም፣ የምትቀንሱላት ክብር የለም። ለኛ ለኦርቶዶክሳውያን ግን እናታችን ቅድስት ድንግል ማርያም በመስቀሉ ስር የተሰጠችን ስጦታችን አማላጃችን አዳኛችን፣ ወደ መንግስተ ሰማያት መርታ የምታገባ እናታችን ናት። ከአምላክ የተሰጠችን ማለት ነው። የምታማልደን፣ የምታስታርቀን ዘወትር በመንበሩ ፊት ቆማ በልጇ ፊት ቆማ ልጆችን ማርልኝ የምትል እናት ናት። እኛ ኦርቶዶክሳውያን ድንግል ማርያም በእያንዳንዱ ህይወታችን የሌለችበት ቦታ የለም። ወላዲተ አምላክ ማለት ለእኛ ለኦርቶዶክሳውያን ደማችን፣ የደም ስራችን ናት። ሁላችሁም ኦርቶዶክሳውያን በመቤቴ ማርያም ማለት ለእናንተ ምንድናት? ጻፉ በኮሜንት ሴክሽን ላይ ይህንን በደንብ ኮፒ ሊንክና ሼር አድርጉት። ለእንደዚህ አይነት ሰዎች እግዚአብሔር አምላክ ማስተዋሉን ያድልልን። ባለማተቦች በሙሉ ይህን ቪዲዮ ኮፒ ሊንክ እያደረጋችሁ እሷን የምትለውን ሰምተን እንመለስ። ማርያም እኮ ልም ያልሽ ሸርሙጣ ሻላይናት ምን ታደርጊያለሽ አሁን እራስሽን ስቀይ እና፣ እንደዚህ አይነት ሰዎች አይደለም መታሰር መገደል ያንሳቸዋል። ሁላችሁም እችን ሴትዮ እናገኛታለን ምክንያቱም ማርያም አማላጅ እንጂ እሷ እንደምትላት ርካይ ሴት አይደለችም። ወንድማችን ሄኖክ ድንቁ ከሞት እንደተረፈ ተናግሯል። አርቲስት ሄኖክ ድንቁ ኪዳነ ምሕረት በዕለተ ቀኖም ከሞት እንዳተረፈችው ተናግሯል። ባለፈው ሰኞ ሰኔ 16 ቀን 2017 ዓ ም በዳይሬክተርና በፕሮዲውሰርነት የመጀመሪያውን የሲኒማ ፊልሙን መስራት በጀመረበት በስምንተኛው ቀን ጠዋት አራት ሰዓት አካባቢ መገናኛ ዘፍነሽ ፊት ለፊት የመንገዱ መካፈያ ላይም የመንገድ ትዕይንት እየቀረጸ እያለ ከተቃራኒ አቅጣጫ በፍጥነት የመጣ መኪናም ገሽቶ ከባድ የእግር ስብራት እንዳደረሰበት ተናግሯል። እንዳደጋው ቢሆን ዛሬ በሕይወት አልኖርም ነበር። ነገር ግን ሁሌም ስሟን ከአፌ ለይቻት የማላውቃት ኪዳነ ምሕረት በለተቀኖም ከሞት አትርፋኛለች ሲል፣ እንግዲህ ሄኖክ ድንቁ የኪዳነ ምሕረትን የእርዳታ እጅ አመስግኗል። ወንድማችን ሄኖክ እግዚአብሔር ጨርሶ ይማረ

ለኦርቶዶክስ ሃይማኖት ተከታዮች በሙሉ ሰላማችሁ ይብዛ። ከዛ ውጭ ያላችሁ ሌላ ሃይማኖት ላላችሁ ወንድሞቼ እህቶቼ እጅግ አድርጌ ወዳችኋለሁ፣ አከብራችኋለሁ። ሌሎች ሃይማኖቶችን አከብራለሁ፣ የራሴ ሃይማኖት ደግሞ አስከብራለሁ። የማንም ሃይማኖት መንካት አልፈልግም፣ የኔም ሃይማኖት ሲነካ ዝም አልልም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የተቃጣ ያለውን ነገር እናውቃለን። የኢትዮጵያ ኦርቶዶክስ ሃይማኖት ተጠብቃ የምትኖር ከሆነ ሀገር ይጠበቃል። ስለዚህ የህይወት መስዋዕትነትም አስፈላጊ ሆኖ ከተገኘ የቤት መስዋዕት ያለ መክፈል በግሌ ዝግጁ ነኝ። እመሰግናለሁ። ማን ገደላቸው ሳይሆን ለምን ተገደሉ ነው የእያንዳንዳችን ጥያቄ መሆን ያለበት። ለምን ገዳማውያን ላይ፣ ለምን በሰው ልጆች ላይ የሚደርስ ግድያ ሁሉ ይወገዛል። ነገር ግን ቢያንስ ለብዙ ግድያዎች ገዳዮች ለመግደላቸው የሚያቀርቡት ምክንያት አላቸው? ለገዳም አባቶች ግን ምን አይነት ምክንያት ይቀርባል? ምን አጥፍተው ማንስ ጋር ደርሰው? ከተማ ያለን ነው ኦርቶዶክሳውያንስ ላይ ለምን በቀጥታ አልተሞከረም? ምክንያቱም እኔና እናንተ የስም ክርስቲያን ከሆነን ቆይተናል። ጠዋት አምላኪ፣ ማታ ዘማዊ፣ ጠጪ፣ ተሳዳቢ፣ ዘረኛ፣ ብዙ ሆነናል። አእምሮአችን በምዕራባውያን ማይንድሴት ፕሮግራም ተደርጓል። አይፈልጉን፣ ሊያጠቁንም አይፈልጉም እንዲህ በቀጥታ ምክንያቱም በወጥመዳቸው ወድቀናል። እውነት እውነቷን መነጋገር ያስፈልጋል። ገዳማውያኑ ግን እንቅልፍ አጥተው እንቅልፍ ነስተዋቸዋል። የነሱ ጸሎት የነሱ ለራሳቸውም በጽድቅ መቆም ለምድሪቱም መጸለይ ከፍተኛ ረፍት ነስቷቸዋል፣ አላስተኛ ብለዋቸዋል። የያዙትን ዓላማ ለማስፈጸም እንቅፋት ሆነውባቸዋል። ዳትሷይ እንደዚህ የሚያሳድዷቸው የሚገሏቸው። ስለዚህ ሁላችንም ሊገባን የሚገባው ነገር ይሄ ጥቃት በቀጥታ ከዲያብሎስ ተከታዮች ወደ ኦርቶዶክሳውያን ክርስቲያኖች የተላከ የተጠናና የተቀነባበረ ከፍተኛ እቅድ የተያዘበት ግድያ ነው። በቀላሉ ሊታይ የሚገባ አይደለም። ስለዚህ ለምን እየታደኑ እንደሆነ ከገባህ አዳኙ ማን እንደሆነ ይገለጥላል ማለት ነው። ዛሬ ዝም ካልክ ግን ነገ የምታመልክበት ቤተ እምነት እንደ ቀልድ ታጠዋለህ። የምትጠመቅበትን የጸበል ቦታ እንደ ቀልድ ታጠዋለህ። በኃጢአት ለወደቀው ትውልድ በኃጢአት ለሰከረችው ሀገር የሚጸልዩ አባት እናቶችህን

ዘርፌን እንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፈ አልነበረም። እንደ አረብ ዘርፌን ማግባት ሀብታም ያደርጋል ተብሎ እነ ሰይፉ ፋንታውን እነማ ዘፈኑን ስለሰሩላት፣ ምኑን ማስታወቂያውን ስለሰሩላት፣ ምን ስለሰሩላት ዘርፌን ማግባት ድህነትን ማሸነፊያ ነው ብለው ያሰፈሰፉ ነበር። የአሁኑ ብፁዕ አቡነ ሩፋኤል የያኔው አባ ተክለ ሃይማኖት የጋምቤላው ሳያመልጠኝ ሳታመልጠኝ ብሎ ሹፌራቸውን ነው ዲያቆኑን አምጥተው አፈራርመው ምናምን አንድ ላይ ኑሩ አሉት። ቶሎ አስወልዳት ተብሎ ማለት ልጁ ክህነቱን አጣ፣ ክህነቱን አፈረሰ። ከዚያ ደግሞ አሜሪካ ያሉት እነ ዶክተር አንዱአለም የዳላስ ሚካኤሉ ደግሞ አሰሉት። ያኛው ሲኖዶስ ነበር የውጭ ሲኖዶስ ነበር። ያኔ እዚህ ብናመጣት እንዲህ ብናደርጋት ሲኖዶሶችን ያስተዋውቅልናል ቤተክርስቲያናችን ያጎላልናል ብለው ተሟሙተው ምን ብለው ፈርመው አሜሪካ ወሰዷት። እንደፈለጉት ማሽከርከር አልሆነላቸውም፤ ተጣሉ። ሲጣሉ ያው እሷም ዞራለች። እዛም ደግሞ ምርጥ ዲያቆን የነበረ በኋላ ካህን ገብርኤል የተባለ ታውቁታላችሁ ላችሁ በሰርግ በተክሊል አገባች የዚያ ሚስት ሆነች። እሱም አላዋጣትም ጥላው ሄደች። የሁለት ሰዎችን ክህነት አፍርሳ በድብቅ ደግሞ እነዛን አልኮስኩሳ አርመጥምጣ አፈር ከደች አብልታ ልጅቷ በስተመጨረሻ መጨረሻ እነ በጋሻውን ተከትላ እነ እዩ ጩፋ ጋር እነ እስራኤል ዳንሳ ጋር ሄዳ ዛሬ ስቴጁ ላይ የወደቀች ትኖራለች። የስላሴ ስዕል፣ እግዚአብሔርን ማን አይቶ ነው እንደዚህ ሳለው? ስለ ስላሴ ምን ያህል እውቀት አለ? በስመ ስላሴ ታማትባለ፣ ስለ ስላሴ ግን በቂ እውቀት አለ? እንግዲያውስ ከሌለ አዳምጠኝ። ሁላችሁም ኦርቶዶክሳያን ስለ ስላሴ ማወቅ አለባችሁ። አምስት ነጥቦችን አሲዛችኋለሁ፣ እናንተ ሄዳችሁ ታነባላችሁ ማለት ነው። በመጀመሪያ ደረጃ ስላሴ ምን ማለት ነው? ስላሴ ከስሙ እንነሳለን። ስላሴ ሲጻፍ እንደዚህ ነው። ከዚህ በኋላ ኮሜንት ላይ ሁላችሁም እንደዚህ ብላችሁ ጻፉ። በንጉሰ ይጀምራል፣ በእሳቱ ሰ ያልቃል ማለት ነው። ለየትብላ ለየት ብላ ላለች ንጉሱ ሰ እግዚአብሔር ዓለም ሳይፈጠርም፣ ዓለም ከተፈጠረ በኋላ ወደፊትም አልፋና ኦሜጋ መሆኑና ንጉስ መሆኑን የሚያሳይ ነው። በእሳቱ ሰ ደግሞ እግዚአብሔር ዳግም ምጽአት እንደሚመጣና ለእያንዳንዳችን ኃጢአት እሳቱ ጎርሶ ፍርድ ሊሰጥ እንደሚመጣ ቤተክርስቲያናችን ታስተምራለች። በመሀል ላይ ላ ደግሞ ኢየሱስ ክርስቶስ ወልደ እግዚአብሔር በተለየ አካሉ ደግሞ ዓለምን ያዳነበትን ሚስጥር ታስተምራለች ማለት ነው። ስለዚህ ስላሴ ሲጻፍ እንደዚህ ነው። የመጀመሪያ ፖይንት። ሁለተኛ እግዚአብሔርን ማን አይቶ ነው እንደዚህ የሳለው ብለው ጥያቄ ሊጠይቁ ይችላሉ። ማንም አላየም። እግዚአብሔር ረቂቅ ነው፣ የማይመረመር ነው፣ የማይዳሰስ ነው፣ የማይጨበጥ ነው። ስለዚህ እንደዚህ የተሳለበት ምክንያት ለምንድን ነው ብላ በርካቶች ይጠይቃሉ። ስለዚህ ቅድም ባለፈው ስንመካከር ስናወራ ዩሳን ስዕላት ዋና አገልግሎታቸው አንደኛ ጸሎት ስናደረግ ሐሳባችን እንዳይሰረቅ ጸሎት መሰብሰቢያ፣ ሁለተኛ መማሪያ ናቸው፣ ሶስተኛ ገላጭ ናቸው። አራተኛ ደግሞ በድሮ ጊዜ የሰው ልጅ በአፍ በንግግር ይግባባል፣ በምልክት ሊግባባ ይችላል፣ በጽሁፍ ሊግባባ ይችላል። አንደኛው መግባቢያ ደግሞ ስዕል ነው። ስለዚህ ይሄ ስዕል ደግሞ ዋና ዓላማው የስላሴን አንድነትና ሶስትነትን ለመግለጽ የተሳለ ስዕል ነው እንጂ እግዚአብሔር አይቶ ማንም አልሳለም። ስለዚህ እንደ ቋንቋ እንደ መግባቢያነት እንደ ገላጭነት እንደ ማስተማሪያነት እና ጸሎት ስናደርገው ሐሳብ መሰብሰቢያነት ያገለግላሉ እንጂ ሳሉትም በጾም በጸሎት በስግደት ነው። ስለ ስላሴ ስትረዳ ናአምን በአህዶ አንድ አምላክ ናአምን በአህዶ አንድ አምላክ ብለን እናምናለን እኛ በአብ በወልድ በመንፈስ ቅዱስ አንድ አምላክ እናምናለን። ስለዚህ ሚስጥረ ስላሴ ማለት የሶስትነት ሚስጥር እግዚአብሔር አንድ ነው እንበል እንጂ ሶስትነትም አለው ብለን እናምናለን። እግዚአብሔር አንድ ነው ብለን እንበል እንጂ ሶስትነትም አለው ብለን እናምናለን። አንድ ሲሆኑ ሶስት ሶስት ሲሆኑ አንድ ነው ብለን እናምናለን። ይሄ ማለት የአካል የስም የግብር ሶስትነት ይኖር እንጂ በመለኮት በስልጣን በባህሪ ዓለምን በመጠር ዓለምን በማሳለፍ አንድ ናቸው ብለን እናምናለን ማለት። ስለዚህ እግዚአብሔር ስንት ነው? አንድ ነው ግን ሶስትነትም አለው ብለን እናምናለን። ሶስትነት የስም ሶስትነት አለው፣ የግብር ሶስትነት አለው፣ የአካል ሶስትነት አለው ብለን ቤተክርስቲያናችን እናምናለን። አራተኛ ነጥባችን የሰው ልጅ ስላሴን ሳያማር የስላሴን ሶስትነትና አንድነት ሳይማር ወደ ነገር ክርስቶስ ወደሞ ወደ ሚስጥረ ስጋዊ መሄድ የለበትም። ምክንያት ምክንያቱን ላስረዳችሁ በደንብ አድርጋችሁ አዳምጡኝ። በአካል ሶስት ናቸው፣ በመለኮት አንድ ናቸው ብለህ ሳታምን ክርስቶስ የድንግል ማርያም ልጅ ወልደ እግዚአብሔር በተለየ አካሉ ዓለምን አዳነ ስጋውን ቆረሰ፣ ደሞን አፈሰሰ የሚለውን ትምህርት እንዴት ልትማር ይችላል? መጀመሪያ ምን መማር አለበት? በአካል ሶስትነታቸው በተለየ አካሉ ከሰው አካል ጋር ያለመጠፋፋት አንድ አደረገ። መለኮታዊ ባህሪ ደግሞ ከሰው ባህሪ ጋር አንድ ሆኖ ያለመጠፋፋት ዓለምን በተዋህዶ አዳነ የሚለው ቃል የሚመጣው መጀመሪያ ስላሴን ስትማር ነው። ሶስት አካል አንድ መለኮት በሚለው ማለት ነው። አራተኛ ለባቸው ነገር የግብር ሶስትነታቸውን ነው። የአብ ልጅ ወልድ ነው ስንል አብ በምንም ተአምር፣ ከወልድ ይበልጣል ማለት አይደለም። ወልድ የአብ ልጅ ነው ስንል ደግሞ ወልድ ከአብ ያንሳል ማለት አይደለም። ተቀዳሚም ተከታይም የሌለው ልጁ ነው፣ ተቀዳሚም ተከታይም የሌለው አባቱ ነው ማለት ነው። ስለዚህ ከብርሃን የተወለደ ብርሃን ከእውነተኛ አምላክ የተወለደ እውነተኛ አምላክ ከእግዚአብሔር የተወለደ እግዚአብሔር ማለት ነው። ስለዚህ በዚህ ንገራችሁ። በ 325 ኛው በኒቅያ ጉባኤ እነ አሬዎስ እነ ንስጥሮስ የተወገዙበት ዋና ዓላማ ወልድ ፍጡር ነው በማለታቸው። ስለዚህ በስላሴ ላይ ተፈጣሪም ፈጣሪም የለም። አብ ወልድ መንፈስ ቅዱስ አንድ ናቸው፣ በስልጣን በመለኮት ዓለምን በመፍጠር በመግዛት ማለት ነው። ስለዚህ ነቢያትም የመሰከሩለት ሐዋርያትም የመሰከሩለት ጌታችን ኢየሱስ ክርስቶስን በምድር መጥቶ ያስተማረበት ትልቁ ትምህርትም አንድነቱ ሶስትነቱ ሳይጠቀልለው ነው፣ ሶስትነቱ አንድነቱ ሳይከፋፍለው በአብ በወልድ በመንፈስ ቅዱስ። የፕሮቴስታንት እምነት ተከታይ ሆኖ የእመቤታችንን ቅዱስን ስዕል በታምራት የሳለው ወጣ ትንሽዬ ብቻ ኮፒሊንክ አድርጉልኝ። እንደ ዛሬ የምናገረውም ምለውም ነገር ጠፍቶብኝ አያውቅ። ለካ እግዚአብሔር ድንቅ አምላክ ነው። በአውሎ ነፋስ በወጀቡ መሃል ታንበሳ መንጋጋ ሁሉ የሚጠብቅ አምላክ በፈተና የሚያጽናን በችግር ውስጥ የሚያስተምረን አምላክ ነው። ለካ ያለ ማታ በአጋጣሚ አንድ የዩትዩብ ቻናል ከፈቱ፣ ማራኪ ወግ የሚል እሱ ላይ ይቺ ዓለም የማትወደውን መንፈሳዊ ኮንተንት ይዞ በቲክቶክ አዋርድ እጩ የነበረውን ወንድሜን ቅዱስን ተመለከቱት። የራሱን ህይወት በተለይ ለቤተሰቡ ከምንም በላይ ለእናቱ ያለውን ፍቅር እናቱን ለማስደሰት የወጣውን ተራራ የቆፈረውን ጉድጓድ ስመለከት እንባ አይቀደመኝ። እናትና አባትን አክብር የሚለውን የክርስቶስን ትዕዛዝ አሰብ። ይህ ወንድሜ በስንክሳር የምናነባቸው የቅዱሳንን ተጋድሎ የሚጋደል እስኪ መስለኝ ተገረሙ። ስጋዊ እናቱንስ ከራሱ አስበልጦ ስለሚወዳት የእመቤታችን ፍቅሩ የተለየ ነበር። የእውነት እናቱን ስለሚወድ የእናትን ፍቅር ከልቡ ስለሚያውቅ ድንግል ማርያም ሲበዛ ቅርቡ እንደሆነች ገባኝ። የቀን ገዶሎ ገጥሞት እናቱ በስትሮክ ብትመታ የቤተሰብ ኃላፊነቱ በእጁ ላይ ወደቀ። የቅዱስ የውጣ ውረድ የፈተና ህይወት ተጀመረ። ትምህርቱን ተከታትሎ የማለፍ እድል ሳይገጥመው ቀረ። የእናቱ ምኞት ተምሮ እንዲመረቅ ነበር እና እናቱን ለማስደርሰት ቆርጦ ዛሬ እግዚአብሔር ከዚያ ሁሉ ውጣ ውረድ አሳልፎት በሚደነቅ ጥበብ ወደ ቤቱ መልሶት ለእናቱ የእጅ ማንቀሳቀሻ ማሽን በመስራት ለዚህ ማዕረግ በቃ። የተደገፍኩ አምላክ ሳይጥል ይህንን ክብር አሳይቷል። እኛም በአንተ ታሪክ ብዙ ተማርን። የፈጣሪ ድንቅ ስራ በአንተ ህይወት ተመለከትን። እጃችንን በአፋችን ጫንን። እናማ ወንድሜ እንኳን ደስ ያለ ያ ልብ በሌላ እምነት ውስጥ ሆኖ የሳልካት ድንግል ማርያም ጠብቃሃለችና አሁንም ሞገስና ክብር ትሁን። መቤታችን በምልጇ በእናትነቷ አትለይ። ሁላችሁም መልካም ምኞታችሁን ግለጹለት። እንኳን ተመረክ እንኳን ደስ ያለ፣ እንኳን ይህንን ደስታ እናት ለማየት በቁ እያላችሁ መርቁት። አመሰግናለሁ።